ትገኝም እንጂ ከተገኘሽማ ወገራ፣ ዳባት፣ ሙንሟና ደባርቅ ትዛለኝ ዘሪማ በሰሜን ተራራ ያጌጡ በመልካምነት የደመቁ የተፈጥሮ መልካምነት መገለጫ የነዋሪዎቿ ደግነት ማጌጫ ሆኖታል። ከደጋነቷ የተቀዳ ሰሜን ተራራን ተቆንድላ በሊማሊሞ አሳሳቢና ሳቢ ገጽታ የምትመካ የሰሜን ጎንደር ፈርጥ ደባርቅ በሰሜን ተራራ ጸጋ የተሞሸረችው እና የሊማሊሞን ድንቅነት በሚያስገርምባት ከተማ ደግሞም ለራስ ዳሽን ተራራ በከፍታ የተጎራበተች በታሪክና በጀግንነት የራስን የማክበር ጌጥ የተሸለሙ ልጆች እናት ከተማ ናት ደባርቅ ከተማ በከተማዋ ለአንዶር ያክል በነበረኝ ቆይታ ደግ ሰውና ደጋ ተፈጥሮን ተራራማ ሳቢና ማረኬ ተፈጥሮን ማንነት የተጎናጸፈች ምድር ሁና አግኝቻታል ሰዎቿ ንጹሕ የሆነ ፍቅርን የሚሰጡባት አብዝተው የሚያከብሩባት ከተማ ናት እና ያ ንጹሕ ፍቅር አዳይነታቸው ቀይ ቀበሮን፣ ዋሊያን፣ ጭላዳን ፈጣሪ ብርቅዬ አድርጎ የሰጠበት ምክንያትም ይመስላል። ደባርቅ የ340 ዓመት የዕድሜ ባለጸጋ ከተማ ናት። በደጃች አምሳለ ዘዬ በሚባሉ የአካባቢው ገዢ እንደተቆረቆረች ነው የሚነገርላት። ከመዲናው አዲስ አበባ 830 ኪሎ ሜትር ርቀት ላይ የምትገኘው ከክልሉ ከተማ ከባህር ዳር 282 ኪሎ ሜትር ርቀት ላይ የምትገኘው የሰሜን ጎንደር ዞን ዋና የቱሪስት መዳረሻ ከተማም ናት። ስትመሰረት ኮሶ መንደር በመባል ትጠራ የነበረችው ከተማ የአሁኑ መጠሪያዋ ደባርቅ የእርቅ ስፍራ የሚል ትርጓሜ እንዳለው ይነገራል። ከንግድና ቱሪዝም በተጨማሪ በዙሪያዋ በምታበቅለው ሰብሎች እንዲሁም በጋማና በቀንድ ከብቶች እርባታ ትታወቃለች። ከተማዋ ከሚመረቱ አዝዕርቶቿ መካከል ስንዴ፣ ገብስ፣ ባቄላና እና ምስር ቀድሞ ይጠቀሳሉ። የሊማሊሞ ሸለቆ አፋፍ ላይ ያለች ያለችው ደባርቅ በዩኔስኮ የሰሜን ተራሮች ብሔራዊ ፓርክን አስመዝግባለች። ፓርኩ በከተማዋ በትንሽ ርቀት ላይ ይገኛል። በርካቶችም ወደ ደባርቅ ባቀን ጊዜ ይህንን የሰሜን ተራሮች ፈርጥ የሆነውን ስፍራ ሳያዩት አይመለሱም። ከፍተኛ የቱሪስት ፍሰት ያላት ደባርቅ ለዚህ የቱሪስት መዳረሻነቷ የሚያገለግሉ ሆቴሎች እንዲሁም ሎጂዎችን ይዛለች። ነጀራምባ ሆቴል፣ ሰሜን ሎጅ፣ አስደጀን፣ ሊማሊሞ ሎጅ፣ ጃዝሚን እና ፀሐይ ዘለቀ ይጠቀሳሉ ደባርቅ ደግ ሰዎችን የያዘች የሰሜን ጎንደር ፈርጥ የሆነች ከተማ ናት። ቀዝቃዛ አየርን አስምጋ የዛለ መንፈስን በሰሜን ተራሮች ድንቅ መልክ አድሳ የምትልቅ ንጹሕ ሰዎች የሚገኙባት የጎንደሮች ፈርጥ የሆነች ከተማ ነች። ደባርቆች ተፈጥሮ ያደላቸው ተፈጥሮ ያደላላቸው ምርጥ ኢትዮጵያውያን ናቸው። ደባርቆይ ብርቅዬ ሀብትሽ ሀብት የሆነሽ ሰላሙን ሁሉ ላንቸ